አሰልጣኝ ጸጋ ያመሰግናለሁ። እየመራችሁ ተሸንፋችሁ ወጣችኋል። ጨዋታው እንዴት ነበር? ጨዋታው ጨዋታው ያው ጥሩ ነው። ያው አጋጣሚ ሆኖ የመጀመሪያ ቀናችን ነው በጥዋት ስንጫወት የሐዋሳ ሜዳ የዚህ ዩኒቨርሲቲ ሜዳ በጣም የተመቸ ሜዳ ነው። በጣም ጥሩ ነው ሜዳ ኳሱ ለማጫ ኳሱ ይዞ ለሚጫወት በጣም ጥሩ ነው። ሁለታችን መካከል ያው ጥሩ ፉክክር ታይቷል። ይቻላል ማለት ይቻላል ጥሩ ፉክክር ሳይተረብ ብዬ አስባለሁ። ነገር ግን ውጤቱ ይዞ ከመሄድ ግን ያው በልምድ በልጠውናል እነሱ። ሁለተኛ አርባ አምስት ደቂቃ የማምራት አቅሙ ነበረ መርተንም ነበረ። ከዛ በኋላ የተገኙ የጎል አጋጣሚዎች ነበረ። አሁን ለላንድ ሆነ አግኝቶ የጎል አፍ ላይ የተሳትፎ ኳሶች አሉ። እዚህ በመዘናጋት የገቡ ጎሎች ዋጋ አስከፉናል። ሁለተኛ ነገር ደግሞ ትንሽ ነጦን ያመጣ ወጣጣ ውጥረት ስላለ ትንሽ የማፈግፈጉ ነገር ይታይ ነበረ። ጌቶቻችን ቶሎ ቶሎ እየወጡ አልነበረም። ተረፈ ግን እነሱ ልምዳቸው ተጠቅሞ አሸንፎናል። እዚህ በጸጋ መቀበል። ምናልባት ቡድን ውስጥ ጎደለ የምትለው ምን ነበረ? የጥንቃቄ ጉድለት እንዳለ ሆኖ ጎደለ የምትለው ምን ነበር? አስቆጥሮ አስጠብቆ ከመውጣት አንጻር። አዎ ያው እንደምታውቀው እንግዲህ አሁን ሁለት ያዙ ላይ ትንሽ ለማጠናከር ብለን ወደ ሜዳ ወደ ቲሙ ላይ ያስገባናቸው ተጫዋቾች አሉ። እነሱ ሙሉ ሙሉ ከቲሙ ጋር ብዙም አልተዋህዱም። እንዳጠቃላይ ግን ጭንቀት ያመጣው ጣጣ ነው። ዝም ብሎ አለ ነጡ ያመጣው የፈሪነት ስሜት በቲማች ላይ አልፎ አልፎ ይታያል። የጥንቃቄ ጨዋታዎች ይበዛሉ። ያን ማስተካከል አለብን ማለት ፣ ምክንያቱም አሁን እኛ የሚያስፈልገን ያው የሶስት ነጥብ ነው። የሶስት ነጥብ የሚፈልገው ስትራቴጂዎች እያቀድነው እየመጣን ያለ ነው። አሁንም በዚህ ልክ ነው መሄድ ያለብን። እኔ ይሄ ነው። በከፍተኛ ፍላጎት ለመጫወት ሞክረዋል ልጆቹ። ያው እንግዲህ እግር ኳስ ሆኖ እንግዲህ አጋጣሚያችን በልምድ በየፖዚሽኑ ልምድ ያላቸው ተጫዋች ላሉ የልምድ ጨዋታቸው ጠቅሟቸዋል ብያል ማስበው እንጂ ማክሲማም ማድረግ የሚገባቸው ልጆቹ አድርገዋል። በዚህ አጋጣሚ አመስገን ፈልጋል ልጆችን ሁለተኛው ዙር ከጀመረ ጀምሮ እስካሁን ቡድን አላሸነፈም። በቀጣይ ምን ይጠበቅብናል ብለ ታስባለ? ያው እኛ ያለን ነጥብና ያለን ደረጃ የታወቀ ነው። ከዚህ ብለጥ ብዙ ማሻሻል አለብን። ያቻ ውጤቶችና መሸነፍ ለእኛ ቦታ አይደለም። ምክንያቱም ተከታያችን ራሱ ርቀናልና ለማሸነፍ የሚፈልገው ሶስት ነጥብ ማግኘት የሚችል ስትራቴጂዎች እንደፋለን። ይሄንም አሶ በዚህ ልካሄድ ምናልባት ሊጉም ቁጥሮች እየቀንስ ነው የሚሄዱት ያለና ስለዚህ ወደ ማሸነፍ የምንመለስበት ስራዎች ሰርተን እንመጣል ብዬ ነው የማስበው። ኮች በቅድሚያ አመሰግናለሁ። ገባባችሁ ከዛ በተከታታይ ያስቆጠራችሁ በሁለተኛው አጋማሽ አሸንፋችሁ ወጥታችኋል። ጨዋታው እንዴት ነበር? አዎ ጨዋታው ከባድ ጨዋታ ነው። በብዙ ነገር ያልተለመደ ሰዓት ነው። ጠዋት ከመሆኑ አንጻር ከአመጋገብ ጋር የራሱ ችግር አለው። እንደገና ፀሐዩም ትንሽ የራሱ አስተዋጽኦ አለው። ፕላስ ደግሞ ከጌም ሪትም ወጥተናል። ኦልሞስት ከ25 ቀን በላይ ከጨዋታ ርቀናል እና ከዛ አንግል ካየ ነው መጥፎ አይደለም፣ ግን ከባድ ጨዋታ ነው የነበረው ምናልባት ግቦቹ የተቆጠሩት ቅያሬ ባስገባቸው ተጫዋቾች ነው። አማኑኤል አቀበለ ጌታ ና አስቆጠረ። ከዛ በኋላ ተቀይሮ የገባው የማሸነፊያዋን ጎል ሸምሰዲን አስቆጠረ። ቅያሬ ትክክል ነበር ማለት ይችላል። ያው ቅያሪ የምታደርገው እንግዲህ ያሉትን ክፍተቶች ለመሙላት ነው። መጀመሪያም የተጫወቱት ልጆች ጌሙን እዛ ተቀይረው የሚገቡት ልጆች እስኪገቡ ድረስ ማኔጃ አድርገው እዛ ያደረሱት የመጀመሪያዎቹ ልጆች ናቸው። በእርግጥ ተቀይሮ የገቡት ልጆችም በነበረው በቀሪው ደቂቃ ላይ የተሻለ ነገር ማድረግ ችሏል እንዳልከው አማኑኤል ከጊዜ ወደ ጊዜ እያረገ ያለው ነገር ለቲሙ ተጨማሪ ግብአት ነው። ጥሩ ቅያሪ ነበር። የቆመ ኳስ አጠቃቀማችሁ እንዴት ነው? በተደጋጋሚ የቆመ ኳስ ውጤታማ እያደረጋችሁ። እንግዲህ ያው ጎል በተለያየ መንገድ ይገባል። እንግዲህ ዛሬ ደግሞ አንዱን ኳስ ያስቆጠር ነው ከቆመ ኳስ ነው። እዛ ላይ የበለጠ መስራት አለብን። ክፍተቶች አሉን። ስቲል በመከላከሉ ረገድ መጥፎ አይደለንም። ከግብ ከማስቆጠር ጋር ግን ተያይዞ አሁንም ከዚህ በላይ መስራት አለብን። ተቀይሮ የገባው ልጅ ሸምሰዲን የመጀመሪያው ጎል ሲገባ የእሱ አቋቋም ስህተት ነበረው። ከዛ በኋላም መልሶ ያንን ኳስ ለማግኘት የነበረው ሪያክሽን ጥሩ አልነበረም። በዛ ላይ ደግሞ ከውጭም የነበረው ፕሬዠር እሱ ላይ ትንሽ ከበድ ያለ ነው የነበረው። ያንን ተቋቁሞ ደግሞ በሱ ጎል እንደገና ማሸነፍ ችለናል። ይሄ ለወጣቶቹ ልጆች የበለጠ ኮንፊደንስ የሚሰጥ ነገር ነው። እንደምታየው አሉ፣ ሲኒየር የሆኑ ልጆች ተጠባባቂ ወንበር ላይ በሱ ቦታ የሚጫወቱ አሁን እንደዚህ አይነት ወጣት ልጆችን ስናሰልፍ የበለጠ ኮንፊደንስ እንዲያሳድሩ አቅም እንዳላቸው በራሳቸው ላይ እንዲያምኑና የበለጠ ደግሞ የቲሙን ኢነርጂ እንዲጨምር ለማድረግ ነው። ከረፍት በፊት የመጀመሪያውን ጨዋታ እንቅስቃሴውን የጀመረው ካየኸው ዣቪር ነው። ዣቪር እንደዚህ ወጣት ልጅ ነው። ስለዚህ ትልቅ ትልቅ የሞራል ስንቅ ይሆነዋል ብዬ ነው የማስበው ለራሱ ለሸምሰዲ ኮቻ መሰግናል። እኔም አመሰግናል።